ግን ጥያቄ ልዑልም ጠይቆታል እሱ ግን በፍጹም እንደማይፈልግ ነው። አንደኛ እንደ ሀሳብ ሆኖ ስነግራችሁ እንኳንም ቀረበት ዩቱብ ላይ መጥቶ በጣም ብዙ መስዋዕት እየከፈለ አሁን የእሱ ቤተሰቦች እኮ ቢያንስ ከነ ልዑል ቤተሰቦች የእሱ በትንሹ ያረፉ ይመስሉኛል። የሚያሳድዳቸው ምናምን የለም። ከዚህ ለዚህ እንኳንም ቀረበት አልኩ። እሱም በነፃነቱ እየተንቀሳቀሰ አስባችሁታል። ያለምንም እንትን መሳቀቅ እዚህ እኮ ሲሰራ ተሳቆ ነው፣ ሲወጣ ሲገባ በቤተሰብ እናቱ እናቱ በዚህ በማናት የሉል ፍቅረኛ ጊዜ ፈጣሪ እኮ ነው ያወጣት። ሙታበት ነበረ፣ ያልሆነ እንትን መርዝ እንትን ብለው ቤት ውስጥ የቤት ሰራተኛ መስላዊ ገብታ የነበረችው ሁላቸውንም ልትበክላቸው ልዑል እንደ መላእክት ሆኖ ደርሶላቸው አስጥሏቸው ነው እንጂ፣ በጣም ብዙ ፈተና ነበር። እና አንዳንድ ጊዜ እዚህ ሚዲያ ላይ መጥፋቱ ለሱም ለቤተሰቦቹም አሪፍ ይመስለኛል። እንደኔ አሁን ላይ የምታያቸው የናቤል እናት ስታዩ የነ በጣም ማለት እኔ እንደዚህ ብዬ ለማውራት ትንሽ ይከብደኛል። የእነሱን ሳይ የሉ የቴዲን እኳን ቀረበት ማለት ጀምር ያለው እነዚህኞቹ ስቃያቸው ምናቸው በየጊዜው ያልሆነ የሆነ ክስ እየመጣ እንትን ከሚሉ በነጻነታቸው ቢንቀሳቀሱ ለእነሱም የተሻለ ነው ብዬ ነው አስበው እሱም ያው እሱም መርጧል። ሲጀመር ቴሌም ተመልሶ ወደዚህ ዩትዩብ እንደማይመጣ ተናግሯል። ያው በመሀል በመሀል እረፍት ሲመጣ ግን እነሱም በሚያስፈልጋቸው ሰዓት እንደሚያግዛቸው ቃል ገብቷል። ለልኡል በተለይ በዚች በራያ ልሞት እንትን የቻልኩትን ስመጣ አግዛችኋለሁ። ያው ትንሽ ቀን ነው የሚቀመጠው፣ ቢሆንም ለትንሽ ቀን ቢሆን አግዛችኋለሁ ብለዋል። እንግዲህ ብቻ እግዚአብሔር የጠበቀው ወንድማችን። የአቤልን እናትም እንግዲህ ባለፈው ማየታችኋል። አሁንም ቢሆን ሀሳባቸውን አልቀየሩም። ያኛው ልጅ ደግሞ ጠፍቶባቸዋል። ወረቀት ሲያስፈርማቸው የነበረ የአቤልን እናት፣ እሱም ደግሞ እየተፈለገ ነው። ከተገኘም እሱም ይታሰራል። አጎትየውም እንግዲህ በጣም ብዙ እንትን እያደረጉ ነው። ምርመራ ምናምን ውስጥ እንትን መጥቶ እንትን ሲባልባቸው ብዙም እንትን የሚያስብል ነገር የለም፣ የሚያሳስር ነገር የለም። ምክንያቱም እዛ ጋር ፊት ለፊት የሆነ ነገር ካላየ የሆነ የሚመረምራችሁ ትመጡ ዝም ብሎ ከመሬት ተነስቶ እነ ልኡል እንደዚህ ስላሉ አይታሰርም። እና ለዛ ምክንያት ይመስለኛል አጎትየዋን አልታሰረም። ብቻ እኔ እንጃ። እና እህቱ ከንትን መሃል ራሱ ወንድሜ ጥፋተኛ ነው፣ ወንድሜ ህገወጥ ነገር እያስገባ ነው ድርጅት ውስጥ ብላ ተናገረች። ግነት ምንም ማለት ማስረጃ የሆነ እንትን ካላችሁ ምናምን ሲባል እሱ ደግሞ የት ያምጡ እነሱ በእንትን ብቻ ነው እንግዲህ በሰው በሰው የሰሙት እንጂ ሲያስገቡ የቪዲዮ የምን መረጃ ስለሌላቸው ምንም ማድረግ ስለማይችሉ እንግዲህ የተጠባበቁ እነሱ እቃ በሚያስገቡበት ሰዓት ካገኙ እንግዲህ መረጃ እስኪ እናያለን ተጠባብቀው ካገኙ ማለት ነው። በተረፈ እኔ ምንም አታችልም። ቴዲ ወንድማችንን በሰላም ግባ እያላችሁ መልካም ሀሳባችሁን ተመኙለት። ነገራችን ላይ ቴዲ በጣም ጎበዝ የምታውቁት የምታውቁት ታውቁታላችሁ የእሱ ልጅ ጀግንነት ለምንም የማይበገር የልዑል ታናሽ ወንድም ማለት ነው። በጣም ጠንካራ ነው። እጅ አይሰጥም ለምንም ነገር ያው ስራው ደግሞ ያሰበው ተሳክቶለት እንደሚፈልገው ምኞቱን ትንቢልለት ደስ ይለኛል ብቻው እግዚአብሔር ያሳካላቸው ወንድሞቻችን። ያው ል- ዘላለም እንግዲህ ብዙ ጊዜ ጠፍቷል። በዚሁ አጋጣሚ እንግዲህ ዛሬ በቴዲ ሽኝት እንግዲህ ተገንቷል። በጣም ለብዙ ጊዜ በተለይ ከልውልም ከማናቸውም ርቆ የራሱን ዩቱብ ቻናል አዲስ ዩቲዩብ ቻናል አለው። በዚሁ አጋጣሚ ሰብስክራይብ አድርጉለት። ዞላ ብላችሁ ሰርች ስታደርጉ ይመጣላችኋል። ዞላ ዩቲዩብ ብላችሁ እና በራሱ ነው እየሰራ ያለው የዋናው ድርጅቱ ላይ ምንም እዛኛው ዋናው ላይ እየመጣ አይደለም። እንዲያው ይሻል የሚሰራው ወንድማችን ታቦት አላችሁ በሱ ቦታ የተተከው ብቻ አዲሱንም እየገባችሁ ሰብስክራይብ አድርጉ። በተረፈ ወንድሞቻችን ለማበረታታት እኛ ሰብስክራይብ ላይክ፣ ሼር እያደረግን ስራቸውን አለም አለም አለም እንዲያውቃቸው ማድረግ እንችላለን። ደግሞ እንችላለን። እውነት የሆነ ነገር ማድረግ ከእንትንካንን ከማድረግ ወደኋላ አንልም፣ እናደርጋለን፣ እንችላለን። እኛ ብቻ መነሳሳት ብቻ ነው የሚጠብቅብን እና እግዚአብሔር ይጠብቃቸው። ሰብሰብ ሲሉ ደግሞ ውበታቸው ልነግራቸው አልችልም። እንዴት ደስ እንደሚሉ የኔ መልካም ወንድሞች ፈጣሪ ይጠብቃቸው። በጣም የሚገርመኝ ነገር ማለት ነው ሁልጊዜም አንድ አይነት እንትን ስታዩ፣ አንድ ላይ ሰው ስብሰብ ብሎ ስታዩ ለምንድ ነው እንትን የሚላችሁ። የሆነት እኔ በጣም ደስ የሚለኝ አብረው ቢሰሩ፣ አብረው እንደዚህ ምናምን ሁሉ ነገራቸው አንድ ላይ ሲሆን በጣም ነው እንትን የሚለኝ። እና ያው በእርግጥ ሁሉም የራሱን እንትን እየሰራ ነው፣ ደግሞ አብረው ሲሆኑ ደግሞ በጣም ደስ ይለኛል። ለዛ ነው። እና እግዚአብሔር ይጠብቃችሁ መልካም የስራ ዘመን እያላችሁ ለቴዲ እንግዲህ መልካም ጉዞ በሉት። ወንድማችን ያው ተመልሶም ይመጣል ቢሆንም መልካሙን መመኘት የተሻለ ነው ብዬ ማስበው ያው እንግዲህ በቀጣይ ሲመጣ ደግሞ ምን ምን እንደሚጠብቀው አነቅም ወይ አንድ ሰው ሰርፕራይዝ ያደርገዋል ወይ የሆነ ሰው ብቻ እስኪ እናያለን። ለሁሉም ነገር እድሜና ጤና ይስጠን እያንን እንግዲህ እንመኝለታለን ወንድማችን ቴዲ እና ወንዶች። ዛሬ እንግዲህ ማሳያችሁ እንግዲህ ወንድሞች ሰብሰብ ብለው ወንድማቸውን ሲሸኙ የሚያሳይ ነው። እንግዲህ እኔ በጣም ደስ ብሎኛል። ሲጀመር ሁላቸውም እንደዚህ ሰብሰብ ሲሉ ውበታቸው ምናቸው ልነግራችሁ አልችልም። በጣም ነው ደስ የሚሉት። እውነት ለመናገር እዚህ በፊትም ሁላቸውም እነሱ አንድ ሲሆኑ እነሱ ሲተባበሩ በጣም የሚያስደስታችኋ አላችሁ፣ ጥላቶቹን በዛው ልክ ደግሞ እነሱ ሲሰባሰቡ የማይወዱ ጥላቶች አሉና፣ ቢያንስ በዚህ እንትን እንኳን ደስ ይላችኋል ብዬ ተስፋ አደርጋለሁ። አብዛኞቻችሁ በተለይ ቴዎድሮስን የምትወዱት ሰዎች፣ ቴዎድሮስ ብዙዎቻችን በደንብ እንድናቀው ያደረገን ደግሞ የልኡል ፍቅረኛ ጊዜ ነው። እኔ ከዚህ በፊት በደንብ አውቀዋለሁ። ሞር ደግሞ በዛ ሰዓት ደግሞ ለልኡል ያደረገለት ነገር ሁላችንም የማንረሳው ነገር ነው እና የፈለገው አሁን ከስራ ቢርቅም ከሆነ በተቻለ አቅም ደግሞ እግዚአብሔር የሚመኘውን የራሱ ፍላጎት እንዲያሟላለት እንመኝለታለን። በጣም ትሁት የሆነ ጀግና ወንድማችን ነው። ከዚህ በላይ ቢገባው ራሱ ከስራ ከዚህ እጥፍ እጥፍ እጥፍ ተደርጎ የእውነት እንደምኞቱ እንዲሳካለት ይሳካለት ከልቤ ነው፣ እኔም የምመኝለት። ሁላችሁም እርግጠኛ ነኝ ደስ እንደሚላችሁ በዚህ ቪዲዮ የጠፉ ሰዎች እንግዲህ በቴድሮስ ምክንያት ሰብሰብ ብለዋል። ልኡልብ ማን ነው ልኡል አልኩኝ ዘላለምን በጣም ረጅም ጊዜ ሆኖታል ከነሱ ጋር አብሮ ቪዲዮ ከሰራ። ለብቻው ነው እንግዲህ በአዲሱ ቻናል እየሰራ ያለው። ዛሬ ግን እንግዲህ ለወንድማችን ሲሉ አንድ ላይ ሰብሰብ ብለው ነው ወንድማችንን ሽኝት እያደረጉለት ያሉት። በጣም ነው እኔ ደስ ያለኝ እውነት። እንግዲህ በአዲሱ ቻናል ገብታችሁ ተመልከቱ። ሺ የልኡል ቁጥር ሶስት ተከፍተዋል። በሱ ገብታችሁ ማየት ትችላላችሁ። ከየት አመጣችሁ ማለታችሁ ስለማይቀር ነው። እኔ በዛውም የዩቱብ ቻናላቸውን ሰብስክራይብ እንድታደርጉ የምነግራችሁ ብቻ አሁ አንዳንዶቻችሁ ከየት አመጣችሁ የሌለ ነገር ነው ምናምን ስለምትሉኝ፣ እናንተ ሁል ጊዜ የምትጠብቁት በአንድ ሰው ቻናል ነው። በልሁፍ ቻናል ብቻ ነው የምትጠብቁት። ግን እነሱ በተለያየ ቻናል ነው የሚለቁት። በተለያየ ስንት እንትኖች አላቸው። በእርግጥ በእነሱ ስም የሚነግዱ በራሳቸው ስም እየከፈቱ ይህን ስራ እያሉ አሉ። ግን ዋነኛው ደግሞ ማወቅ የምትፈልጉ የራሱ የዋናው ቻናል ልኡል ጋር ሊንክ አስቀምጦላችኋል። ሊንኩን ተጭናችሁ ገብታችሁ ሰብስክራይብ ማድረግ ትችላላችሁ። በእሱ ነው ማወቅ የምትችሉት እንጂ ያው በስም በስም በስም ሊሳሳት ስለሚችል ማለት ነው። እና እግዚአብሔር ይመስገን ብቻ ደስ ብሎኛል። ወንድማችን ቴዲን እናመሰግናለን እያላችሁ መልካም ጉዞ እያላችሁ ተመኙለት። ቀጣይ ደግሞ ምን እንደሚመጣን አብረን እናያለን። ያው በእርግጥ እሱ አሁን ከዚህ ስራ ከራቁ በኋላ በጣም ብዙ ነገር ቀርቶብኛል እያለ ነበር። በስከ መጨረሻ አንደኛ የእናንተ ናፍቆት አለ፣ የቤተሰብ ናፍቆት አለ። ኮሜንታችሁ ራሱ ናፍቆኛል እያለ ነው። እንግዲህ ኮሜንታችሁ ሳንብ በፊት ቪዲዮ ሲሰራ እንግዲህ እናንተ የምትሰጡት አስተያየት ምናምን እሱ ሁሉ ናፍቆኛል እያለ ነው ቴዲ። እውነት ወደ ስራው ቢመለስ ደስ ይለን ነበር፣ ግን ደግሞ እሱ አይሆንም ብሏል። ይሁን እሱ የሚፈልገው መሆን አለበት። እኛ እንደኛ እንደኛ ፍላጎት ሳይሆን እንደራሱ ፍላጎት በራሱ የሚመቸውን እሱ ያውቃላል። ያኛው ስራ ያዋጣኛል ካለ በዛ መቀጠል ይችላል። ብቻ ባለበት ሰላም ይሁን። እኛ የምንፈልገው የሰውን ሰላም ነው። ከዛ ውጭ ቤትም ምንድን ነው እየተፈጩ ልጌታ ምጮና ውጤቱ ሰላም መሆኑን ብቻ ነው የምንፈልገው እንጂ እዚህ እነ ልኡል ጋር ሰራ በራሱ እንትን ሰራ ምንም የሚያስጨንቅ ጉዳይ ስላልሆነ ማለት ነው። እና ደስ ብሎኛል። እናንተም እንግዲህ ደስ እንደሚላችሁ ተስፋ አደርጋለሁ። ዘላለም ደግሞ ተጠይቆ በጥያቄ አፋጠጡት ነው የምላችሁ ዛሬ አንድ ላይ ሲሰባሰብ እኮ በቃ ጥያቄ በጥያቄ ነው የሚሆኑት። ዘላለምም እንግዲህ ለምንድን ነው በዋናው ቻናል የጠፋኸው ሲባል እንግዲህ የራሱ ምክንያት አለው ለምን እንደጠፋ፣ ያው ፕራይቬት የራሱን ማናገር አልፈለገም። ግነት የራሴ አዲስ ቻናል ዞላ ዞላ ዩቲዩብ የሚል ከፍቻለሁ ብሎ እንግዲህ፣ በዚሁ እናንተም እየገባችሁ ታቆታላችሁ አላችሁ። ኦሬዲ ወደ ሀያ ምናምን ሺ ሰብስክራይብ ገብቷል። ያው ደግሞ የማታቁ ካላችሁ እየገባችሁ ወንድማችሁ ሰብስክራይብ አድርጉት ዘላለምን። በተረፈ እነልውልም አዲስ ቻናል ከፍተዋል። ቁጥር ሶስት ማለት ነው የንስር አይን ነው የሚለው። የአሁኑም ግን ቁጥር አንድ ቁጥር ሁለት ቁጥር ሶስት እያለ ነው ያለው ቁጥር ሶስት ላይ ሄዳችሁ ሰብስክራይብ አድርጉ እና ቪዲዮውንም በዛ መመልከት ትችላላችሁ። በልኡል ሳይሆን በዋናው ሳይሆን የተለቀቀው በአዲሱ ቻናል ነው የተለቀቀው። ዛሬ የዚህ የወንድማችን ሽኝት እዛ ላይ ሄዳችሁ ማየት ትችላላችሁ። በተረፈ መልካም ጉዞ በሉት ቴዲዬ ሁላችሁም እንግዲህ እንደምትወዱት እንደምታከብሩት፣ እስኪ በዚህ ቪዲዮ አያችኋለሁ። ምን ያክል ሰው ትወዱታላችሁ በሚለው ማለት ነው። ድምጻቸውን ከመጀመሪያውን አቆርጭ አስገባች የላችሁ እንግዲህ ሰብሰብ ያሉበትን እንግዲህ በትንሹም ቢሆን አሳያችኋለሁ። በተረፈ ሁላችሁንም ከልብ ነው ማመሰግነው። እኔንም ለምታበረታት እህት ወንድሞች ሳላመሰግናችሁ አላልፍም። ሁልጊዜም ቃል የለኝም እንዳመሰገንኳችሁ ነው። ሞር ደግሞ ዛሬ ላመስግናችሁ ብዬ ነው። የእውነት መልካም መልካም ሰዎች አላችሁ። በጣም ብዙ መልካም መልካም ሰዎች፣ አስተያየታችሁ፣ ኮሜንታችሁ፣ ሁሉ ነገር በጣም ቃል የለኝም። በጣም ነው ማመሰግናችሁ። አሁንም ይስተካከል የምትሉ ካለ ኮሜንት ስለጻፉልኝ አስተካክላለሁ። በተረፈ የምትሰጡኝ አስተያየት ከልብ ነው ማመሰግነው። የዛሬው ቪዲዮ ይሄን ይመስላል። እንግዲህ ከተመቻችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። ለቴዲ እንግዲህ መልካም ምኞታችሁ ተመኙለት። ሰላም እና ፍቅር ምኝላችኋለሁ። ባይ ባይ